ቢሾፍቱን ሲንጋፖር የሚያስመስለው በዝምታ እየተገነባ የሚገኘው አስደማሚው ሜጋ ፕሮጀክት። ቢሾፍቱ ከተማ በተቸራት ልዩ የተፈጥሮ ጸጋ ባላት ምቹ የሆነ የአየር ጸባይ፣ እንዲሁም በቱሪዝም ና በኢንቨስትመንት መዳረሻነቷ ትታወቃለች። ከአዲስ አበባ በ47 ኪሎ ሜትር ርቀት ላይ የምትገኘው ውቢቷ ቢሾፍቱ በኦሮሚያ ክልል ስር ከሚገኙ ምርጥ ከተሞች መካከል አንዷ ስትሆን እንዲሁም በሀገራችን የቱሪዝም መዳረሻ ናቸው ተብሎ ከሚጠቀሱ ቦታዎች መካከል ግንባር ቀደም ናት በተለይም ከቅርብ ጊዜ ወዲህ ቢሾፍቱ ከተማን በምስራቅ አፍሪካ የቱሪዝም ማዕከል ለማድረግ በከተማዋ ግዙፍ የኤርፖርት ሲቲ ግንባታን ጨምሮ እጅግ ትልልቅ ወደ ሀምሳ ፕሮጀክቶች በግንባታ ሂደት ላይ ይገኛሉ። በመሆኑም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች ለማድረስ የመረጥነው ቢሾፍቱን የምስራቅ አፍሪካ ውብ የቱሪስት መዳረሻ የሚያደርጋት በዝምታ ግንባታ ወደ ፍጻሜ እየተቃረበ የሚገኝ የረብጣ ቢሊዮኖች ሜጋ ፕሮጀክት ግንባታን የምናደርሳችሁ ይሆናል። በቆይታችንም ይህ ቢሾፍቱን ሲንጋፖር ያስመስላል የተባለው አስደማሚው ሜጋ ፕሮጀክት ምን እንደሆነ ፕሮጀክቱ በውስጡ ምን ምን ቴክኖሎጂዎችንና ግዙፍ የቅንጦት ማዕከላትን አካቶ እየተገነባ እንደሚገኝ፣ አሁናዊ ደረጃውን፣ የፕሮጀክቱ መገንባት ለኢትዮጵያ ብሎም ለከተማዋ ያለውን ፋይዳ ጨምሮ ስለተባለው በዝምታ እየተገነባ ስለሚገኘው ግዙፍ ሜጋ ፕሮጀክት የተለያዩ አነጋጋሪ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይ ከማድረግ ቤተሰቡን ይቀላቀሉያል። ወደ መረጃው እናሸጋለን። ይህ ውቢቷ ቢሾፍቱ ከተማን ምርጥ የአፍሪካ የመስህብ መዳረሻ የሚያደርጋት የረብጣ ቢሊዮኖች አስደማሚ ሜጋ ፕሮጀክት ቢሾፍቱ የባህል አዳራሽ የሚባል ሲሆን የፕሮጀክቱ ግንባታ ሂደት በዝምታ 70 ፐርሰንት ላይ ደርሰዋል። ይህ አስደማሚ ፕሮጀክት በውስጡ 2400 ሰዎችን ማስተናገድ የሚችል እጅግ ዘመናዊ የስብሰባ አዳራሽ፣ ግዙፍ የንግድ ሞል፣ ሲኒማ ቤት፣ ዘመናዊ የመኪና ማቆሚያ ስፍ ስፍራ የቅንጦት ሆቴልና ዘመናዊ እንዲሁም ባህላዊ ምግቦችን የሚያቀርብ ሬስቶራንት፣ ሙዚየም፣ መናፈሻ፣ ቤተ መጻሕፍትና የምርምር ማዕከላትን ጨምሮ ፕሮጀክቱ የህፃናት መጫወቻ ትልልቅ ማዕከላትን አካቶ የሚይዝ መሆኑም ነው የተነገረው። በተጨማሪም ይህ አስደማሚ ፕሮጀክት አረንጓዴ ቦታዎችን ጨምሮ ፕሮጀክቱ ማህበራዊ አገልግሎቶችን የሚሰጡ መሰረተ ልማቶችን ያካተተ መሆኑና አጠቃላይም ግንባታው በአጭር ጊዜ ውስጥ ተጠናቆ ስራ እንደሚገባም ነው የተገለጸው። ይህ ብቻም ሳይሆን ፕሮጀክቱ ለሀገራችን የኢኮኖሚ ምርትና የቴክኖሎጂ ልቀት ማዕከል ሆኖ የሚያገለግል እንዲሁም የከተማዋን ዓለም አቀፍ ሚና የሚያልቅ ነውም ነው የተባለው። የቢሾፍቱ የባህል አዳራሽ ግንባታ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀምና በሶስት ዞን ተከፋፍሎ እየተሰራ ሲሆን ፕሮጀክቱ አሁን ላይም የምትመለከቱት ደረጃ ላይ ይገኛል። በመሆኑም ታዲያ ፕሮጀክቱ ለከተማዋ ሌላ ተጨማሪ ልዩ ድምቀት ከመሆኑም ባሻገር ለሀገራችን ቱሪዝም ኢንዱስትሪ ሚናው እጅግ የጎላና ለበርካታ ዜጎች ትልቅ የስራ እድልን የሚከፍት ነው። ቢሾፍቱ ሰባት ሀይቆቿ ከፍተኛ የቱሪዝም ኢንቨስትመንት ምንጭ ሆነዋታል። ከተማዋ የሰባት የተፈጥሮ ሀይቆችና የአንድ ሰው ሰራሽ ሀይቅ ባለቤት ስትሆን የተፈጥሮ ሀይቆቹ ኩሪፍቱ፣ ቢሾፍቱ፣ ባቦጋያ፣ ሆራ አርሰዲ፣ መገሪሳ፣ ኪሎሌና ጨለለቃ በሚል ስያሜ ሲጠሩ ሰው ሰራሽ ሀይቁ ደግሞ በልበላ ሀይቅ በሚል ስያሜ ይታወቃል። ከተማዋ የቱሪዝም ከተማ በመሆኗ በተለይ ከቅርብ ጊዜ ጀምሮ በከተማዋ ትልልቅ ግዙፍ ሜጋ ፕሮጀክቶች በመገንባት ላይ የሚገኙ ሲሆን ከዚህ ባሻገርም ቅርብ ጊዜ በከተማዋ የተገነባው የኮሪደር ልማት ለከተማዋ አዲስ ገጽታን አላብሷታል። እንደሚታወቀውም በከተማዋ የኢትዮጵያ አየር መንገድ የአህጉራችን ግዙፍ ሜጋ ኤርፖርት ግንባታን በመገንባት ላይ ይገኛል። ይህ በይዘቱና በአይነቱ ለየት ተደርጎ የተገነባ የሚገኘው ግዙፍ ሜጋ ኤርፖርት በአመት 110 ሚሊዮን ደንበኞችን ያጓጉዛል። እንዲሁም ኤርፖርቱ በአንድ ጊዜ 300 አውሮፕላኖች ሰራተኞችን ማስተናገድ በሚችል መልኩ እየተሰራ ሲሆን በ35 ካሬ ኪሎ ሜትር ላይ ግንባታው እየተገነባ ይገኛል። ይህ ግዙፍ ዓለም አቀፍ አየር ማረፊያ በአሁኑ የግንባታ ዋጋ እስከ 8 ቢሊዮን ዶላር ሊገነባ እንደሚችልም ነው የተነገረው። ይህ ሜጋ ኤርፖርት አየር መንገዱን በአራት እጥፍ የሚያሳድገው ሲሆን የኤርፖርቱ ግንባታ የበፊቱን ቦሌ ዓለም አቀፍ አውሮፕላን ማረፊያ ከዚህኛው ከአዲሱ አየር መንገድ ጋር የሚያገናኝ ፈጣን የባቡር መስመር፣ ደረጃቸውን የጠበቁ መንገዶች ይኖሩታልም ነው የተባለው። ይህ በአስገራሚ ዲዛይን እና የተለያዩ ዘመኑ የደረሰባቸውን ቴክኖሎጂ ይዞ የሚገነባው ግዙፍ የኤርፖርት ግንባታ በውስጡ ዘመናዊ ሆቴሎች፣ ከቀረጥ ነጻ የግብይት ስፍራና የካርጎ ሎጂስቲክስ ማዕከል እንዲሁም ደግሞ ሬስቶራንት፣ ባንክ ቤቶችና የተለያዩ የመዝናኛ ስፍራዎች ይኖሩታልም ነው የተባለው። ይህ ሜጋ ፕሮጀክት ኢትዮጵያ የአፍሪካ ትልቁ አየር ማረፊያ እንዲኖራት የሚያሰላት ሲሆን ከአዲስ አበባ 25 ማይል ርቀት በቢሾፍቱ አቅራቢያ እየተገነባ የሚገኘው አዲሱ አውሮፕላን ማረፊያ በ2029 ግንባታው እንደሚጠናቀቅም ነው የተነገረው። ቢሾፍቱ ከተማ የቱሪዝም ከተማ ስትሆን በከተማዋ በርካታ ሀይቆችና የተለያዩ ትልልቅ የመዝናኛ ማዕከላት ይገኛሉ። በዚህም በየቀኑ ማለት ይቻላል በርካታ የሀገር ውስጥ ቱሪስቶችና የውጭ ሀገር ጎብኚዎች ከተማዋን ይጎበኟታል። ሰባቱ የቢሾፍቱ ሀይቆች የቢሊየን ብር የኢንቨስትመንት ምንጮች፣ የቱሪዝም መስህቦችና የውበት መገለጫዎች ሆነው እያገለገሉም ይገኛሉ። ከተማዋ የሰባት የተፈጥሮ ሀይቆችና የአንድ ሰው ሰራሽ ሀይቅ ባለቤት ስትሆን የተፈጥሮ ሀይቆቹ ኩሪፍቱ፣ ቢሾፍቱ፣ ባቦጋያ፣ ሆራርሰዲ፣ መገሪሳ፣ ኪሎሌና ጨለለቃ በሚል ስያሜ የሚጠሩ ሲሆን ሰው ሰራሽ ሀይቁ ደግሞ በልበላ ሀይቅ በሚል ስያሜ ይታወቃል። ክረምት ብቅ ያለ በበጋ ወራት አልፎ አልፎ ከሚደርቀው የጨለለቃ ሀይቅ በስተቀር ቀሪዎቹ በስፋታቸውም ሆነ በጥልቀታቸው የሚታወቁና የሽርሽር ጀልባዎች ጭምር በብዛት የሚንቀሳ የተንቀሳቀሱባቸው ትልልቅ ሀይቆች ናቸው። ቅርብ ጊዜም በከተማዋ 8.7 ቢሊዮን ብር ካፒታል ያላቸው 431 ባለ ሀብቶች የኢንቨስትመንት ፈቃድ ወስደው አብዛኞቹ ወደ ስራ ገብተዋል። በተጨማሪም በከተማዋ በሀይቆቹ ዙሪያ አምፊቲያትር፣ የመዋኛ ገንዳ፣ የህጻናት መጫወቻ ስፍራ፣ ጂምናዚየም፣ ጃኩዚ፣ ሳውና፣ ባስ ስቲምባዝ እና የተለያዩ የፍራፍሬ ስፍራዎች እንዲሁም ደግሞ የአትክልት ስፍራዎች፣ የቴኒስ መጫወቻ ሜዳ፣ ሱቆች፣ የተለያዩ ባህላዊና ዘመናዊ ምግቦችን የሚያቀርብ ሬስቶራንት፣ ደረጃቸውን የጠበቁ በድንኳን የተሰሩ የእንግዳ ማረፊያዎችና የተለያዩ ዘመናዊ የመዝናኛ ማዕከላት በመገንባት ላይ ይገኛሉ። በዚህ ስፍራ የሚገነቡ የእንግዳ ማረፊያዎች ሁሉም ሩሞቹ ጥራት ያለውን ሐይቅ መመልከት በሚያስችል መልኩ የሚገነቡ ሲሆን በዚህም እንግዶች አይረሴ ጊዜን እንዲያሳልፉ የሚያደርጋቸውም ነው። ፕሮጀክቱ ቢሾፍቱ ከተማን ውብና ጽዱ ከማድረጉም ባሻገር ለከተማዋ ነዋሪዎች ሰፊ የስራ ዕድልን የሚፈጥር የቱሪስት መዳረሻነቷንም የሚያጎላ ነው። በመሆኑም ታዲያ አሁን ላይ በሀይቁ አካባቢ የሚሰራው ሪዞርት ከዚህም ቀደም በከተማዋ ከተሰሩ ሪዞርቶች እጅግ የሚበልጥ ተአምረኛ ሪዞርት እንደሆነም ነው የተነገረው። የከተማዋ ሪፖርት እንደሚያመለክተው ወደ ከተማዋ የሚመጡ የሀገር ውስጥና የውጭ ሀገር ቱሪስቶች ቁጥር በየዓመቱ የጨመረ መምጣቱና አምና ከዘርፉ 27 ሚሊዮን ብር ገቢ መገኘቱን ያስረዳል። ከዚህ ውስጥም ወደ 92 ሚሊዮን ብር የሚጠጋው ገንዘብ የተገኘው ከውጭ ሀገራት ዜጎች ሲሆን በዚህም 2520 በላይ የሀገር ውስጥ ጎብኚዎች ሀይቁን ጨምሮ የከተማዋ አረንጓዴ ቦታዎችን ተዛዝሮ ጎብኝተዋል። በዘንድሮ ደግሞ ከተማዋን የጎበኙ የሀገር ውስጥና የውጭ ሀገር ቱሪስቶች ቁጥር ወደ 343,861 ያደገ ሲሆን በገቢ ደረጃም ብልጫ ማሳየቱ የተገኘው መረጃ ያመለክታል። በመሆኑም ታዲያ አሁን ደግሞ እኚህ በከተማዋ የተጀመሩት ፕሮጀክቶች ሙሉ ለሙሉ ሲጠናቀቁ በከተማው የሚደረገው የቱሪስት ፍሰት በእጥፍ እንደሚጨምርም ይጠበቃል። ቅርብ ጊዜ በከተማዋ የተገነባው ኮሪደር ልማትም ቢሾፍቱ ከተማ ለነዋሪዎቿና ለቱሪስቶች የበለጠ ምቹ ያደረጋ ሲሆን በሰባት የተፈጥሮ ሐይቆችና በማራኪ መልክአ ምድር የታደለችው ለኑሮ ተስማሚ የአየር ንብረት ባለቤቴኖቹ ቢሾፍቱ ለሀገራችን መዲና ቅርብ መሆኗ ለነዋሪዎቿና ለቱሪስቶች ተመራጭ ከተማ ሆናለች። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር።